ጎራው ነው ረጥራኝ ጫካው ረጥራይ ዶሮ ረጥራኝ ጫካው ረጥራይ ዶሮ ለአንተ የሚሻል ሃል ብቻ ከማደሮ ደመን ማኔው

አቤት፣ ምኑን ነው አርክ? አይ አልነገርኩሽም፣ ለካ። ከዚህ እንደ እህል ሁኝ አገኘውት ያን ዳምጣውን እንዲያው አንተ በምን ተነካክታችሁ ነው? ተዚያ ሰውዬ ጋራ ምን ምን ብታርፍ ብዬ ልቆጣውልሽ እንዳለ ተንገፈገፈ። ኧረ ዘረፋል። ዋ ሀት ነው ነው ተንገፍጋፊ። ዋ ዳምጣው ነው እንጂ ኧረ ነው ልክ። ምን ደዋለ ቁራ ደግሞ ተሱን ብሶ ያንገራግራል። ደጀጅ ሄደ በሬን ይደበድባል። ማን ማና አባቱ የላከው ወንድ ሁኖ ነው። እሱ ምናምን አምን እያላይን እንዳለን እንደው ነው ግን እኔን ጭምር እኮ ነው የወቅሰኝ። ኧረ እኔን ጭምር በገላገልሁኝ ነገር ባበረድሁኝ የረተው እለዋለሁ። ሂዴ እዚያ ደግሞ። አንተ እዚህ እየመጣህ እንትን አትበልብኛ ልጅ። አሁን ገላም ጠይተህ ነው?

ይች ምሽቱን ጭምር አሁን አለ ምንም እንትነው ያውል ዝም ብሎ መከራ የሚያበላት አሁን፣ አሞቷን ታውቋለህ ምናምን ሲሆን ድንብር ነው የምትል ዝም ብላ አሁን እሳት እያስደነገጠ፣ እንግዲህ ምን ይደረግ እንግዲህ። ያልሰማት አለ ይሄ ሰውዬ አልሰማት አለ። ዋ መተው ነው ይህ ምን ማድረገው ነው? እንዴት አለ እንኳን አልስ ወጣችሁ፣ የጎረቤትነቱን የወዳጅነቱን እንኳን አልስ ወጣችሁ እንጂ እናቴ አጠፋም አላጠፋም፣ ሰው ሽማግሌ ይዛችሁ እስቲ፣ ድንበሩን አላውቀውም ድንበሩን የሚያውቀው ተሆነ ሽማግሌ ተይዞ ድንበር ያውጡልኝ፣ እኔ የተከራጀሁት መሬት ነው። እንዲህ እንዲህ ብሎ ሰው ያግባባል። እሱ ዘረፍ ወዲያቶ በእንግዲህ እንኳን ስ ወጣችሁ እንጂ ረኔ እንደ ቢሸው ተው ብያለሁ፣ አስጠንቅጫ አለሁ። ከዚህ በኋላ እንደ ቢሸው ራሱ ያውቃል። ራሱ አንቺ ግን ዛሬ ገበያ ምህር ነው? ድንሽ ለደላ ስጨራርሸ ወጣ ቅዳሜ አትሄጂም አሁን ዛሬ ሰው ምንም ብዙ ነው ዛሬ አሁን በማዳይ ብቻሽን ያን ሁላ መንገድ ብቻሽን ግም ነው ብዬ እኮ ነው ይቻለች ማን አብራችሁ በዚህ እንትን አመድ ሞላብኛል። ዝም ብሎ አንተ መኳኳል ነው መተባበስ፣ መኳኳል፣ መተባበስ፣ መኳኳል። አንድ እዚህ አግብቼሻለሁ። አሁን ምን እንደምን አለሽ እንዲያይሽ

ዞሮ ይኸውልህ እንደነገርኩህ ነው። እንግዲህ በእነዚያ ስልክ ነው። አንተ ግባ፣ እኔ አያልም። ይኸውልህ እኔ እንትን አትቻል አልሞርም። እኔ አላንተ እኮ ነው የምለው። የቆጣ ማስፈራሪያ ማለት ነው። ምንም ተግባር የለኝም፣ ጉዳይም የለኝ

እሱ ምን ይኖራል? ምን እኔ ወይኔ፣ አሁን እንዲህ ተምራርቶ መሄድ ምን ይሉታል? ሌላ ቀን አሁነት

እንዴት ነው? እናቴ

ነበር አንተ ነግራኝ ነበር። አመጣጥህ ብዙ ምንትና ያለኝም እንጂ እንዴት ምን ያርግ ብለህ እንደሆነ ብዙ የማምን የሚበጀውን ነው እንጂ የሚበጀውን ነው እንጂ መጀመ ነግራህ ነው የሚሆነ። እንዲያው ምን አለበት እንዲያው ዳምጠው ምን አለበት እንዲያው፣ አንተ እኮ ስንት ነገር አዋቂ እኮ ነው ስንት ሰው ሲጣላ እንደማታስታርቅ እንደማትመክር አሁን በአንተ ቤት ሲመጣና ተሱ የበለጠ እሳት ሆነህ እንዲህ ያል ነገር ይበጃል? ግን ምን አለ ብትወ፣ አንተ ምን ምን ላድርግ እኔ ምን ማድረግ ነበረብኝ ከዚህ ማድረግ ነበረብኝ የምትል አንተ ደግሞ እንዴት ነው? ለቀድሞውኑ ምን ሲባል ምን ሲባል ተጀምሮ ሰው ሳታማክር ከማታውቀው መሬት ደርሰህ ጥልቃል። ይሄ ድንገት የሆነ ነገር ነው። ግን እኔ መሬቱ

እንዴት በር እየደበደበ ተው፣ እሱን ሰው ሲያሽቀው ሲነዳው ስንት ነገር ያደርጋል። ይህን ነገር ተው። የሰማንያ ምሽቴ ነው፣ የሰማንያ ምሽቴ ነው እኮ ነው። አህዶ ሲያንገራግራት ወር ወንድ በለለበት ሰው በለለበት። እንደውም ይሄ በሌላ ነገር ያትጠይቃል ነው። እኔ እንደውም አለቀውም፣ በሌላ ነገር አለቀውም። እንደውም ሰውዬው ኦራ ሲቱም አንዱ ስንለው አንዱን እንዲያው ነገር እየተደራረበ እንዲያው ይበጥብጣ። እንዴት ነው እንዲያምትላን እና እኔ ምን ላርገው ታዲያ? እስኪ በደለውበት እንግዲህ ይሄን የቤት ዶ እንደዚህ ያማርክማት ምን ማለት ነው? ሲበሽቀው ይኸውልህ፣ አንተን ፈልጎ ሊያናግርህ ሲመጣ ይኸውልህ እንዲህ ሲሆኑበት ነው። እንዲህ እኔማ መጥሩ ያናግረኝ መልካም ደግ፣ እኔን መጥፎ ፊት ለፊት ብንገናኝ ሌላ ያገኘውን ሰው ሁሉ እየተናገረ እኔን ምስሜን ከሚያጠፋ ፊት ለፊት ብንገናኝማ ጥሩ ነበር። እና ፊት ለፊት ብታገኘው ምን ታረገው? ሊያረገኛ ሰው ያሰበውን ነዋ ማረገው። አራ እንዴ የሰማንያ ሚኒስተር እኮ እንትን ነው ያለው። አራ ስነግር ያለው እንዴ ያንገራገረ እኮ እሷ። አራ ተው አንተ ሰው ተው ተውን፣ የኋላ ተው ዋ ማ ሰውዬ ምን ያድርጋ አንተ እሺ ምን ያላመት ምን አርግተልኛል? ከዚህ በላይ ምን ላርግሽ ነው? ምን አርግተልኛል ማለት ነው? እህ ብለህ ተሰማኝ። ምን እግረን አድምጠኝ። ይኸውልህ እኔ ሽማግሌ መራርጣለሁኝ፣ ሁለታችሁን አቃርባችኋለሁ። ይህ መሬት የሰጠህን ሰውዬ የከሌ መሆኑን ትናገራለህ። ያንን ሰውዬ በሚጠይቅበት መንገድ ይጠይቅ፣ አንተ ይመለከት አንተ። አሁን ይሄ ሰውዬ ወፍ ጎጆ ማረፊያ የሌለው ሰውዬ አሁን በዚህ ሁኔታ አንድ ነገር ብትደራደረጉ ወንድነት እኮ ወንድነት ነው ገጥመህ ወይ ትደበደባለህ ወይ ትደባደባለህ አንድ ነገር ብታረገው እቺ ሰትዮ ከምን ነው የምትገባ አንተ ለሰው ታስብን በቃ ወራት አንተ ሰውቱ ተውን ይዋላ ተውን አስሩን ሰው ያን ያገኘውን ሰው ከሚልክልኝ ከሚልክብኝ ራሱ መጥቶ ቢያናግረኝ ነበር እንደው የሚሻለኝ የሚሻለኝ እሱ ነበር እኔ እዚህ ያለት ብፈልግህ አጣውህ እንጂ አንተን እግሬ እስኪቀጥን ድረስ ስፈልግህ አይደል ነበር የዋልኩኝ እ መቼም እግዚአብሔር ጥሎ አይጥለንም፣ ለክፉ አይሰጥም። ሁለታችሁን ሳያገናኛችሁ መቅረቱ ደህና ዋ እኔ አሁንም ነገር ያለ ወረፍ ይውል። በቃ ነገሩ በሚፈታበት መንገድ ይፈታል። አንተ አድ በቃ ነገር ያለ እቺን ሰጥቶ ተናከተው። እንደው ያለው ነገር ጥሩ ነው፣ እንትን አይልም፣ ግን እሱና እኔ እንገናኛለን። ግድ የለም። በምንገናኝበት በምንገናኝበት በምን ተገናኝተን እንነጋገርበታለን። ያለው ነገር በእርግጥ ጥሩ ነው።